ሰላም ጤና ይስጥልን ውድ ተመልካቾቻችን ዛሬም በአዲስ ሀሳብ ብቅ ብለናል ሰብስክራይብ ያላደረጋችሁን ሰዎች ሰብስክራይብ እያደረጋችሁን አበረታቱን ዛሬ ምንድነው ነው ሀሳባችን ግብር ከፋይና ግብር ተቀባይ በመካከላቸው ምንድን ነው እንደዚህ የሚያስፈራው ነገር በተለይ ግብር ከፋይ ወደ ግብር ሊከፍል ወደ ገቢዎች በሚሄድበት ጊዜ የሆነ ደስ የማይለው ቦታ እንደሚገባ ነው ውስጡ ያለው ፍራቻ። ግብር መሰብሰብ ለሀገር ዋልታ ነው፣ ግብር መክፈል ደግሞ ግዴታ ነው እና እነዚህ ሁለቱ አካላት እጅና ጓንቶ ነው። በፍቅር አብረው መቀጠል መቻል ሲኖርባቸው ለምንድን ነው በመካከላቸው ከፋይ በተለይ ወደ ገቢዎች ሲሄድ ሁልጊዜ ውስጡ ደስ እያለው ማሄደው? ለምንድን ነው ለምንድን ነው የተለየ ክትትል የማይደረግለት የተለየ ድጋፍ ማይደረግለት? ለግብር ከፋይ ግብር ከፋይ የእውነት ንጉስ አይደለም? ግብር ከፋይ ሁሌ አስቸጋሪ ነው ወይ ሁልጊዜ አጭበርባሪ ነው ወይ ሁልጊዜ ችግር ይኖርበታል ወይ? ተቀራርቦ ግብር ከፋይና ግብር ተቀባይ ሁለቱ ተቀራርቦ ቢሰሩ የተሻለ ግብር መሰብሰብ አይቻልም ወይ በሚለው ላይ ለማውራት እፈልጋለሁ። ምክንያቱም ይሄ የግል ሀሳብ ነው። ሀሳቤን ደግሞ ከማህበረሰብ ጋር ባካፍለው ያለውን እንድምታ ማወቅ ስለምፈልግ ነው። ብዙ ጊዜ ግብር ሊከፍል የሚመጣ ሰው አመኔታ ይዞ ነው የሚመጣው፣ ይብዛም ይነስም። ስለዚህ ግብር ከፋይ እንዴት ነው የምንቀበለው? እንዴት ነው ገቢዎች በወረዳ ያሉ በቀበሌ ያሉ በዋና ገቢዎች አካባቢ ያሉ ሰዎች እንዴት ነው ግብር ከፋይን የሚቀበሉት? እንዴት ነው ያላቸው አፕሮች? ማንኛውም ግብር ከፋይ ወደ መንግሥት አካል ወይም ደግሞ ወደ ገቢዎች ሲቀርብ እንዳልኳችሁ ከቀበሌ አንስቶ እስከ ዋና ቢሮዎች ሲገባ ያለው አቀባበል እንዴት ነው? ቢሮ ውስጥ ቁጭ ብለው የሚቀበሉን እንዴት ነው? ቢሮ ውስጥ ቁጭ ብለው ያላቸው ፈገግታ እንዴት ነው? ምንድን ነው እኛ ልንሰጥ የምንሄደው ምንድን ነው ልናደርግ የምንሄደው? የእውነት ብር ልንሰጥ ነው የምንሄደው ወይስ ሌላ ነገር ልንሰጥ ነው የምንሄደው? ሁል ጊዜ ሀሳብ ማቅረብ አለብን። እንደዚህ ጋር የሚሰማንን ነገር የመናገር ስሜቶች ሊኖሩብን ይገባል። መበረታታት አለብን፣ እንደዚህ አይነት ነገሮች ለመናገር። ግን አግባብ ባለው መንገድ፣ ስርዓት ባለው መንገድ ነገሮች ተስተካክለው ቢስተናገዱ ግብር ከፋይ ግብር ሊከፍል እንደሄደ ክብር ተሰጥቶት ማሟላት ያለበትን ነገር ምንም አይነት ቢሮክራሲ ሳይበዛ፣ ምክንያቱም የሚሰራው ነገር ይታወቃል። የሚሰራው ነገር በደንብ ከታወቀ አንድ ሲስተም ውስጥ ከገባ ሲመጣ መልካም መስተንግዶ፣ መልካም አስተሳሰብ፣ መልካም መልካም አፕሮች ስንሰጠው በሚቀጥለው እየናፈቀው ነው የሚመጣው። ቢሮክራሲዎች ካላበዛንበት እንደመጣ ለመገበር ከመጣ ክስት ላይ ሲመጣ ደስ ብሎት ይመጣል። ስለዚህ በተለይ እኔ ኮመንት ማደርገው ቢሮ ላይ ቀጥታ እንደሄድን የምናገኛቸው ግብር መገበር የኢትዮጵያ ነጋዴዎች ግዴታ ነው። ነጋዴዎች ብቻ ሳይሆን ቤተኛውም ሴክተር ያለ ለመንግስት መክፈል ያለበት ነገር ካለ የመክፈል ግዴታ አለበት። ምክንያቱም ሀገር የምትገነባው በከፊል በገቢ ነው፣ ወይም ደግሞ በግብር። ና ቢሮ ሲሄድ ለምንድን ነው የተመቻቸ ነገር ባይኖርለት ለምንድን ነው? ሁሉ ነገር አልጋ በአልጋ ሆኖለት ሁሉ ነገር የሚቀመጥበት የሚጠጣው ያለው ድባብ የተሻለ ሲስተም ተደራጅቶለት እንኳን መጣ የሚል ስሜት ያለው ነገር ለምንድነው የማይደረግለት? ለግብር ከፋይ ሲገባ ዛሬ የሚሰጠው ነገር በሚቀጥለው ሲመጣ ደስ እያለው ነው የሚመጣው። ስለዚህ ለምን እንደዚያ ይሆናል? ሰርተናል ወይም ተሰርተዋል። ከተሰራ ደግሞ ግብር የመክፈል ግዴታ አለበት ዜጋው፣ አለበት ግዴታ። ግዴታ ካለበት ደግሞ ሄዶ የሚከፍልበት ቦታ ኮንፎርት ዞን ሊሆንለት ይገባል።